መቼ ነው ሆ ብለን የምንነሳው? የሆነ ሰው ጉዳይ አይደለም፣ ይሄ ነው የፖለቲካም ጉዳይ አይደለም። ክርስቲያኖች እየታረዱ በአይናችን እያየን ነው። የክርስቲያኖች እልቂት አላበቃ፣ ብዙ እየተደገሰልን ያለ ነው እና አገልጋዩ፣ መቼ ነው የምንወጣው የሚል ጥያቄ ነው ያለኝ እና ሁላችንም እንነሳ። በተለይ የምናገለግል እኔ ለአገልጋዮች ነው መልዕክት ያለኝ እንጭ እውነት ያ ሳንቲም ቋጥሮ የሚሰጠን ቅጠል ሸጣ ምሰጠን ሳንቲም ለአገልጋዩ፣ እኛ መድረክ ላይ ቁጭ ብለን እየዘመርን እየታየን ወንበር በደንብ ስነ ስርዓት የምንበላው የምንጠጣው የምንጓዝበት በደንብ ተደላድሎ ያለን አገልጋዮች የምናገለግለው ሕዝብ የሰጠን ሕዝብ ልጆቻችን ያሳደገው ሕዝብ እየታረደ ነው፣ መቼ ነው የምንወጣው። ትክክል ነው። እስከ መቼ ዝም መባል እንዳለበት በዚህ በዚህ ምክንያትም እኮ ዝምታውን ስለበዛ እኮ ነው። ይሄን አውቀው እነበጋሻው በጋሻው እንደልባቸው እንደምታዩት ሲፎክሩብን የነበረው በአውሬነት በክፋት ማለት ነው። በዚህ ልክ ባለሆነ ሁኔታ ዝምታው ነው እና እስከ መቼ እንደሆነ አይታወቅም። አሁንም በትናንትና ውለት በአርሲ ውስጥ ተመሳሳይ ነገር ተሰምቷል እና አሁንም እንዲህ ሁላ እየተጮኸ የሁላ ሰቆቃ ካለፈ በኋላ ድጋሚ እንግዲህ አማጺዎቹ አላርፉም። አሁንም ለመግደል እየታገሉ ነው፣ እየገደሉ ነው ንጹሁን ሰው። እንግዲህ አስቡት ወጥቶ የሚገባውን የሚያርሰውን፣ የሚበላውን፣ ጸሎት የሚያደርገውን ምኑን ምእመን እየሄዱ እየገደሉት ነው። አሁንም እዛ ላይ እረፍት የለም። አሁንም አሁን እንዲህ እየተባለ ስንት ነገር ከተሰማ በኋላ ማለት ነው ይህን መረጃ ስሙት። እስቲ ሀይላብ ያስተላለፈውን እስቲ እዩት ምን እንደሚል። እንዲህ ከተሰማ በኋላ አሁንም አርፎ አልተቀመጡ እነ በጋሻው እንደልባቸው ያወራሉ፣ እነዛም ደግሞ እንደልባቸው ይገላሉ። እስቲ ስሙት ሀይላብ የሚለውን ሰዎች ኦርቶዶክስ ክርስቲያን ነኝ። እስካሁን ድረስ ሃይማኖትና ኮንተንት ክሬሽን ላለ ላለማጋጨት ወር ደግሞ ሌላ አጀንዳ ላለመስጠት ስለ ሃይማኖት ጉዳይ አውርቼ አላቅም ነበር። አሁን ግን ማውራት ያለብን ጊዜ የደረሰ ይመስለኛል። በትናንትናው እለት በደረሰ ሌላ አዲስ ጥቃት ደግሞ ከዘጠኝ በላይ የሚሆኑ ክርስቲያን ኦርቶዶክሶች በአርሲ ቦታ እንደተገደሉ ነው እንግዲህ መረጃዎች ወጡ። የሚያሳዩና የሰማን የምንገኘው አሁን እንግዲህ ከባድ ጨፍጨፋዎች የተካሄዱ ነው የሚገኙት፣ በኦርቶዶክስ ክርስቲያኖች ላይ ታፍረው እየተወሰዱ በቤተክርስቲያን ቅጥር ግቢ ውስጥ እርሻቸው ላይ ያሉ ምናምን ነው እንግዲህ ኦርቶዶክስ ክርስቲያኖች የተገደሉ ነው የሚገኙት በሃይማኖታቸው ብቻ። እንግዲህ አላርሚን ቁጥር ላይ ነው የሚገኘው ይህ ሰዎች እየሞቱ ያለበት ብዛትና እየሞቱበት ያለበት ፍጥነት ማለት ነው። እስካሁን ደስ ከሴፕቴምበር ወር ጀምሮ ከመቶ አርባ በላይ የሚሆኑ ሰዎች እንደሞቱ መረጃዎች ያሳያሉ። ሴፕቴምበር ማለት አሁን መስከረም ነው። አሁን ህዳር ግን አልንገባ ነው። እስካሁን ደስ በአካባቢ ያሉ የጸጥታ ኃይሎችም ሆነ የሚመለከታቸው አካላት ምንም አይነት ነገር መረጃ አልሰጡም። እስካሁን ድረስ ምላሽም ለመስጠት አልሞከሩም። ኢንክሉዲንግ ሴንትራል ገቨርንመንት ስለ ቤተ ቤተክርስቲያን ዝም አንልም፣ የክርስቲያኖች ደም መፍሰስ ይብቃ በሚል እንግዲህ የተነሳውን እንትን የተነሳውን ቻሌንጅ ደግሞ የተነሳውን ንቅናቄ ኦፊሻሊ መቀላቀልኝ በዚህ ቪዲዮ እናገራለሁ። የክርስቲያኖች ኦርቶዶክሶች ሞት ይብቃ፣ ኢን ጀነራል የሁሉም ሞት ይብቃ። ግን አሁን ሰሞኑ ከረንትሊ በጣም አንገብጋቢ የሆነ ጉዳይ ባረሴ የሞቱት የክርስቲያኖች ጉዳይ ስለሆነ የነሱ ሞት ይብቃ ብዬ መልክትን ያስተላልፋለሁ። የሚመለከተው አካል ደግሞ በዚህ ጉዳይ ላይ አጽንኦት ሰጥቶ ደግሞ በዚህ ጉዳይ ላይ ሀሳብና እንትናችሁን አሸራሽሮ ጉዳዮች መልስ እንዲሰጥልን ባጭሩ እጠይቃለሁ። የፈጸሙ ሰዎች ወደሞ ጨፍጨፋውና ግድያውን የፈጸሙ ሰዎች ተይዘው ተገቢው ቅጣት እንዲሰጣቸውና ለሰዎችም ደግሞ ለተገደሉ ሰዎች ተገቢው ካሳ እንዲያገኙ ስንል ያው ጥሪ ያስተላልፋለሁ። ይሄ የክርስቲያኖች ደም መፍሰስ ይብቃ የተባለው ቻሌንጅ በጣም ስማማበታለሁ። ነገር ግን እንደ አንድ ሰሞን እንደሚደረገ ቻሌንጅ ተደርጎ ከዛ በኋላ ደግሞ በሆነ ጊዜ የሚረሳ መሆን አለበት ብዬ አላስብም። የሆነ ያህል መፍትሄ ማምጣት አለበት ብዬ አስባለሁ። ዝም ብሎ ተጀምሮ እንደ ሰሞናዊ ጉዳይ ከዛ በኋላ የተረሳ አይነት ነገር ሆኖ ያው የተለመደው ነገር መቀጠል አለበት ብዬ አላስብም። በተቻለን አቅም የተጀመረው ነገር እስከ መጨረሻው ድረስ መዝለቅ አለበት የሚል እምነት አለኝ። መተው የለበትም። መፍሰስ መቆም አለበት። የክርስቲያኖች ደም በጣም እየፈሰሰ ነው፣ እንደምናየው በአርሲ በጣም በሚያሳዝን ሁኔታ፣ በተለያዩ የኢትዮጵያም ክፍሎች ያው በስፋት ስላልተሰማ ነው እንጂ ይሄ ነገር አለ። ይሄ ጨፍጨፋ፣ ይሄ ክፋት እየተደረገ ይገኛል። የአርሲው ገነን ብሎ ስለወጣ ነው። ስለዚህ በደንብ ትኩረት ልንሰጠው ይገባል ባይነኝ። ብፁዕ አቡነ ጴጥሮስ የሚሉት ነገር አላቸው። አባታችን እስቲ እንስማቸውና በዚሁ እንቋጭ። ማንም የለም ስሙኝ እባካችሁ፣ የለም ከእናንተ ጋር እኛ ጉዳይ የለንም። እንኳን እናንተ አራት እግር ያለው ውሻ አስቀምጡበት፣ የውሻ ችግሩ እናከሳለን ይላል እንጂ እኔ ዝም ብሎ የሚያስተዳድር ከሆነ ይቀመጥበት፣ ችግር የለብንም እኛ ለወንበሩ እኛ ምን ፈልገው ማንም ተቀመጠ ማን፣ እንንከሳችሁ እንብላችሁ የሚለው በላተኛውን ነው እንዲቆም የምንፈልገው። እዚያ ላይ ሁላችንም እንጠናከር ነው እያልኩ ያለሁት ምናልባት ተግባብተን ከሆነ ስለዚህ አሁን በእንደዚህ ሁኔታ ጳጳሳቱም ቢሆን በነገራችን ላይ እዚህ ሀገር ያለው ጳጳሳት ፈርተውም አይደለም መካኒዝሙን አትተው ነው እዚህ ሀገር የሚኖሩት ብዙዎቹ። ጥቂቶቹን እናውቃለን። አንተ ታውቃለህ፣ በአካባቢያቸው ያሉትን ሰዎች ታውቃለህ። እዚያ እንደሚሰሩ እናውቃለን። አብረው እንትን እንደሚሉ እናውቃለን። እነሱን ተዋቸው፣ እዚያ ውስጥ የገቡትን ተዋቸው። አታስጨንቋቸው፣ ያለ ህሊናቸው አታምጧቸው። ካመጣችኋቸውም ይሄኛን ያበላሹብናል። ለባስ ለባስ ሰላይ ሆነው እንደገና ገንዘብ አንድ ጓደኛ ነበረኝ። አሁን አረጂ ጓዴ ወይ ተሸለመ ወይ ተሾምብኝ ወይ ልሾምብህ ምን ማለት ነው? ነገር በጓደኛ ነገር ሰርቶ መሾም አለ መሸለም መሾም መሸለም አለ የሚል ነው። በደርግ ጊዜ ነው ይሄ። በነገራችን ላይ አሁንም እሱ አለ እና ይሸለሙብናል፣ ይሾሙብናል። እንደዚህ አይነት ሰዎች ከገቡ ንጹህ የሆኑ አስር አስራ አምስት ሰዎች ይበቃሉ። ንጹህ የሆኑ ጠንካራ ከሆኑ ይበቃሉ፣ መስራት ይቻላል። ነገር ግን አላማችን ትክክለኛ ሆኖ ለህዝብ ብቻ ይሁን። ይሄ ማንኛ አንዱን አንስቶ አንዱን ለማስቀመጥ ባለፈው በዚህ በእኛ እንቅስቃሴ ጊዜ ብዙ ፖለቲከኛ ይል ነበር። ምነው ቀጥሎ ቢሆን ይለ እና ቀጥሎ ቢሆንስ፣ እና ድብልቅልቅ ብሎስ እንትን። ስለዚህ ምንድነው የሚፈልጉት እነሱ? መንግስት መገልበጠው ነው እሱ የእኛ ጉዳይ አይደለም። እሱ የፖለቲከኞች ጉዳይ ነው። ለምንድነው ፖለቲከኛው አንድ ሁኖ እንደኛ ማይመጣው? ያን ከፈለገ፣ ለምንድነው በሌላው ደም በሌላው እንቅስቃሴ ለመክበር ምን ላለት የሚፈልገው? አንተ እራስህ ይህ ከተሰማ አንድ ላይ ሆነ። ለምንድን ነው ሰላ ስንት ፖለቲካ ድርጅት እንዳለ፣ ከመቶ በላይ እኮ ነው ይሄ ፖለቲካ ድርጅት አለው በኢትዮጵያ። ለምንድን ነው ያንን ሁሉ የምታቋቁመው? ምክንያቱም ሁልህም እያንዳንዱ ላይ በበረሃ ያለው ጭምር እያንዳንድ አይታወቅብህም እ ጠቅላይ ሚኒስተር መሆን ነው የምትፈልገው። ያንን ካገኘ ደግሞ ምንም ነገር እንደማትናገር አይ፣ ነው አውቃለሁ፣ አውቃቸዋለሁ። ምክንያቱም እዚህ ቀደም አይቻችኋለሁ። ዶክተር ብርሃኑ እኛ ጋር እኮ ሲፎክሩ ነበር የዛሬ ስንት ዓመት? አሁን ድምፃቸው የጠፋው ለምንድን ነው? ሰው ስላልተገደለ አይደለም፣ አደለም፣ ገዳዩ ስለተቀየረ ነው። በኢትዮጵያ ገዳይነት አይደለም ገዳይነትን አይደለም የምንቃወመው ገዳዮችን ነው። ገዳዩ ከተቀየረ ምንም ችግር የለው። እንጂ አሳሪነት፣ ገዳይነት፣ አመፀኝነት፣ ጉቦኝነት ይሄ የምንለው ጠቅላላ ርኩስ ነገር በኢትዮጵያ አለ፣ እየተዘማነነ እንዲያውም በአዲስ ደም እየተተካ ምክንያቱም እኛ አመፅንና ክፋትን አይደለም የምንጸየፈው፣ ክፉዎችን ነው የምንጸየፈው። እኛ ራሳችን ክፉዎች ስለሆን ክፋትን አንጸየፍም። ስለዚህ እኛ ከዚህ ጀምሮ ያለን ሰዎች ክፋትን ተጸይፈን፣ አመፀኝነትን ተቀብዬ፣ ገዳይነትን ተጸይፈን ከኢትዮጵያ ምድር ገዳይነት እንዲጠፋ ነው ማድረግ ያለብን። ገዳዮች ቢጠፉ ሌላ አዲስ ገዳይ ይተካላ። መንፈሱ ካለ መንፈሱ እኮ ነው አሁን መከራ የሚያሳየን። ስለዚህ ለዚህ ሁላችን ወደ አንድነት የመምጣት አቅም ቢኖረን ጥሩ ነው፣ ወለማለት ነው እንግዲህ።